ምዕራፍ አስር ስለ ናዳብና አብዩድ በደል። የአሮንም ልጆች ናዳብና አብዩድ በየራሳቸው ጥናውን ወስደው እሳት አደረጉበት በላዩም ዕጣን ጨመሩበት፣ በእግዚአብሔር ፊት እግዚአብሔር ያላዘዛቸውን ሌላ እሳት አቀረቡ። እሳትም ከእግዚአብሔር ዘንድ ወጥቶ በላቸው፣ በእግዚአብሔርም ፊት ሞቱ። ሙሴም አሮንን እግዚአብሔር ወደ እኔ በሚቀርቡ አመሰግናለሁ፣ በሕዝቡም ሁሉ ፊት አከብራለሁ ብሎ የተናገረው ይህ ነው አለው። አሮንም ደነገጠ። ሙሴም የአሮንን አጎት የአዚሄል ልጆች ሚሳኤልንና ኤልሳፍንን ጠርቶ ሂዱ ወንድሞቻችሁን ከመቅደሱ ፊት አንስታችሁ ከሰፈር ወደ ውጪ ውሰዷቸው አላቸው። እነርሱም ገብተው አነሷቸው፣ ሙሴም እንዳለ በልብሳቸው የሰፈር ወደ ውጪ በልብሳቸው ከሰፈር ወደ ውጪ ወሰዷቸው። ሙሴም አሮንን ልጆቹንም አላዛርና ይታምርን እንዳትሞቱ በማኅበሩም ላይ ሁላ ቁጣ እንዳይወርድ ራሳችሁን አትንጩ ልብሳችሁንም አትቅደዱ። እግዚአብሔር ስላቃጠላቸው ማቃጠል ግን ወንድሞቻችሁ የእስራኤል ቤት ሁሉ ያልቅሱ። የእግዚአብሔር የቅባት ዘይት በላያችሁ ነውና እንዳትሞቱ ከምስክሩ ድንኳን ደጃፍ አትውጡ አላቸው። ሙሴም እንዳዘዛቸው አደረጉ። ለአሮንና ለልጆቹ የተሰሩ ህጎች። እግዚአብሔርም አሮንን እንዲህ ብሎ ተናገረው። እንዳትሞቱም ወደ ምስክሩ ድንኳን ስትገቡ ወይም ወደ መሰዊያው ስትቀርቡ አንተና ልጆች የወይን ጠጅና የሚያሰክር ነገር ሁሉን አትጠጡ። ይህም ለልጅ ልጃችሁ የዘላለም ሥርዓት ይሆናል። በተቀደሰውና ባልተቀደሰው፣ በርኩሱና በንጹሕም መካከል ትለያላችሁ። እግዚአብሔርም በሙሴ እጅ የነገራቸውን ሥርዓት ሁሉ ለእስራኤል ልጆች ታስተምራቸዋላችሁ አለ። ሙሴም አሮንን የተረፉለትን ልጆች አልዓዛርን፣ ኢታምርን አላቸው፣ ቅዱሰ ቅዱሳን ነውና ለእግዚአብሔር ከሆነው ከእሳት ቁርባን የቀረውን የስንዴውን ቁርባን ውሰዱ፣ ቂጣም አድርጋችሁ በመሠዊያው አጠገብ ብሉት። እግዚአብሔር እንዲያዞኛልና ለእግዚአብሔር ከሆነው ከእሳት ቁርባን ለአንተም ለልጆችም የተሰጠ ሥርዓት ነውና በቅዱስ ስፍራ ትበሉታላችሁ። እነዚህም ከእስራኤል ልጆች ከደህንነት መሥዋዕት ለአንተና ለልጆች ሥርዓት እንዲሆኑ ስለተሰጡ የመሥዋዕቱን ፍረምባና ወርች አንተ ከአንተ ጋርም ልጆች ቤተሰብህም ተለይቶ በንጹሕ ስፍራ ትበላላችሁ። የመሥዋዕቱን ወርችና ፍረምባ በእግዚአብሔር ፊት የሚቀርበው መሥዋዕት የእሳት ቁርባን ከሆነው ስብ ጋር ያመጣሉም። እግዚአብሔር እንዳዘዘ ለአንተ ከአንተ ጋርም ለወንዶችና ሴቶች ልጆች የዘላለም ሥርዓት ይሆናል። ሙሴም የኀጢአቱን መሥዋዕት ፍየል እጅግ ፈለገው፣ በፈለገውም ጊዜ እነሆ ተቃጥሎ ነበር። ሙሴም የቀሩትን የአሮንን ልጆች አላዛርና የታምርን ተቆጣቸው፣ እንዲህም አላቸው ቅዱሰ ቅዱሳን ነውና የሕዝቡንም ኀጢአት እንድትሸከሙ በእግዚአብሔር ፊት እንድታስታር እንድታስተሰርዩላቸው ይህን ትበሉ ዘንድ ለእናንተ ሰጥቶአልና፣ ስለ ምን የኀጢአትን መሥዋዕት በቅዱስ ስፍራ አልበላችሁም? እነሆ ደሙን ወደ መቅደስ ውስጥ አላገባችሁትም። እኔ እንደ ታዘዝኩ በቅዱስ ስፍራ ውስጥ ትበሉ ዘንድ ይገባችሁ ነበር። አሮንም ሙሴን ተናገረው፣ እንዲህም አለው እነሆ ዛሬ የኃጢአታቸውን መሥዋዕት የሚቃጠለውንም መሥዋዕታቸውን በእግዚአብሔር ፊት በለዩ ጊዜ ይህቺ ያገኘችኝ። ዛሬም የኃጢአቱ መሥዋዕት በላ ዘንድ በእግዚአብሔር ፊት መልካም አይደለም። ሙሴም ሰማ፣ ደስም አለው።